ከመላ ኢትዮጵያ በሕገ ወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚሰደዱ ወጣቶችና ሕጻናት ቁጥር በእጅጉ እየጨመረ መሆኑን የምዕራብ ጎንደር ዞን አስታወቀ። በዞኑ የሴቶች ሕጻናትና ማህበራዊ ጉዳይ መምሪያ እንዳለው በዚህ የስደት መስመር ከሀገር ከሚወጡት መካከል በተለይ ከትግራይ ክልል የሚመጡት ከፍተኛውን ቁጥር ይይዛሉ። ሚያንማር ውስጥ አሁንም በአጋቾች እንደተያዙ ነው የተባሉ አርባ ሁለት ኢትዮጵያውያን እጣ ፈንታ አለመታወቁን በሚያንማር የተጎጆ ወጣቶች ቤተሰቦች አስተባባሪ ለዶችቨለ ተናገሩ። አስተባባሪዋ እንዳሉት ከአጋቾች ነጻ ከወጡ ኢትዮጵያውያን የመጨረሻዎቹ አርባ ዘጠኝ ዜጎች ሀገራቸው ገብተዋል። ሆነው ከአጋቾቻቸው ካምፕ መውጣት ያልቻሉ አርባ ሁለት ኢትዮጵያውያን ግን አሁንም በአስቸጋሪ ሁኔታ ውስጥ እንደሚገኙ ገልጸዋል። የኮንጎ ዴሞክራሲያዊት ሪፐብሊክ እና ሩዋንዳ ዛሬ ዋሽንግተን ውስጥ የሰላም ስምምነት ይፈራረማሉ ተብሎ እየተጠበቀ ነው። ዋሽንግተን የሸመገለችው የሰላም ስምምነቱ በምስራቅ ኮንጎ ለአስርት ዓመታት ሲካሄድ የቆየውን ውጊያ ለማስቆም ይረዳል የሚል ተስፋ ተጥሎበታል። የዩናይትድ ስቴትስ መንግስትና የአሜሪካን ኩባንያዎችም ወሳኝ የሚባሉ ማዕድናትን ማውጣት እንዲችሉም ያግዛቸዋል ተብሏል። ዜናው በዝርዝር ከመላው ኢትዮጵያ በህገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚሰደዱ ወጣቶችና ህጻናት ቁጥር በእጅጉ እየጨመረ መሆኑን የምዕራብ ጎንደር ዞን አስታወቀ። በዞኑ የሴቶች ህጻናትና ማህበራዊ ጉዳይ መምሪያ የህፃናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበበ ሲሳይ በአመት እስከ 11 ሺህ ወጣቶች በዚህ መስመር እንደሚወጡ ዛሬ ለዶይቸ ቬለ ተናግረዋል። አቶ አበበ በዚህ የስደት መስመር ከሀገር ከሚወጡት መካከል በተለይ ከትግራይ ክልል የሚመጡት ከፍተኛውን ቁጥር ይይዛሉ ብለዋል። በተለይ ከደቡብ ክልል ወላይታ፣ ከሶማሌ፣ የኦሮሚያ ክልል አለ። በአመቱ ቢያንስ እስከ አስራ አንድ ሺ ምናምን አካባቢ የሚሆን ይወጣል። በአማራ ክልል ላይ የዚህ የወሎ አካባቢ የተነሱ ይመጣሉ። አሁን አሁን በተለይ በዚህ ሁለት ዓመት ደግሞ ከፍተኛ ቁጥር ያለው ወጣት የሚተደደው ከትግራይ ነው። በተለይ በሁለት ሺህ አስራ ሰባት ከፍተኛውን ቁጥር የትግራይ ተወላጆች ናቸው። አቶ አበበ ወጣቶቹ የሚሰደዱት የቤተሰቦቻቸውን ንብረት በመሸጥ እስከ አንድ ሚሊዮን ብር ለደላላ በመክፈል መሆኑን መናገራቸውን አለምነው መኮንን ከባህር ዳር ዘግቧል። ዝርዝሩ በዜና መጽሔት ዝግጅታችን ይቀርባል። ሚያንማር ውስጥ አሁንም በአጋቾች እንደተያዙ ነው የተባሉ አርባ ሁለት ኢትዮጵያውያን እጣ ፈንታ አለመታወቁን በሚያንማር የተጎጂ ወጣቶች ቤተሰቦች አስተባባሪ ለዶቼ ቨለ ተናገሩ። ሚያንማር ከሚገኙ አጋቾች ነፃ ከወጡ 751 ኢትዮጵያውያን የመጨረሻዎቹ 49 ዜጎች ሀገራቸው ገብተዋል ሲሉ አስተባባሪዋ ወይዘሮ አበበች ሲመለዶች በለ ተናግረዋል። ሆኖም ከአጋቾቻቸው ካምፕ መውጣት ያልቻሉ 42 ኢትዮጵያውያን አሁንም በአስቸጋሪ ሁኔታ ውስጥ ይገኛሉ ብለዋል። በአጋቾቹ እጅ በቃ መውጣት እየፈለጉ በጉልበት ያስቀሯቸው የዛኔ ልጆች ስሯሯጡ አምሶ አደ የወጡት የዛኔ አግቷቸው ያስቀሩ አርባ ሁለት ልጆች አሁን በሶስት ካምፓኒ ውስጥ አሉ። እየጫሁን ነው። ፈጣሪ ረድቷቸው ከዛ ውስጥ ቢወጡ ነፍሳቸውን ፈጣሪ ቢያድን ጥሩ ነበር። ወይዘሮ አበበች እንዳሉት ፖሊስ እጅ ያልገቡ የእነዚህ ወጣቶች ሕይወት በአደጋ ላይ ነው፣ ካለ ፍላጎታቸው በግዳጅ ስራ ላይ ተሰማርተዋል ስለተባሉ ኢትዮጵያውያን ወጣቶች እጣፈንታና እነርሱንም ለማስለቀቅ ምን እየተደረገ እንደሆነ ለመረዳት ዶች ቨለ ዛሬ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጋር ቢደውልም እንዳልተገኙ ስዩም ጌቱ ከአዲስ አበባ ዘግቧል። የኮንጎ ዴሞክራሲያዊት ሪፐብሊክና ሩዋንዳ ዛሬ ዋሽንግተን ውስጥ የሰላም ስምምነት ይፈራረማሉ ተብሎ እየተጠበቀ ነው ዋሽንግተን ሸምጋይነት የሚፈረመው ይህ የሰላም ስምምነት በምስራቅ ኮንጎ ለአስርት ዓመታት ሲካሄድ የቆየውን ውጊያ ለማስቆም ይረዳል የሚል ተስፋ ተጥሎበታል። ስምምነቱ የዩናይትድ ስቴትስ መንግስትና የአሜሪካን ኩባንያዎች በማዕድናት ከበለጸቀው ከዚህ አካባቢ ወሳኝ የሚባሉ ማዕድናትን ማውጣት እንዲችሉም ያግዛቸዋል ተብሎ ይጠበቃል። በስምምነቱ ከተካተቱት ውስጥ ግዛትን ማስከበር፣ ግጭትን ማስቆምና መንግስታዊ ያልሆኑ የታጠቁ ቡድኖችን ትጥቅ ማስፈታትን የተመለከቱ ድንጋጌዎች ይገኙበታል። ኮንጎ ዲሞክራሲያዊት ሪፐብሊክ ከመቶ የሚበልጡ ታጣቂ ቡድኖች በሚያካሄዱት ግጭት ተመሰቃቅላለች። ከሁሉም በሩዋንዳ ይደገፋል የሚባለው እና ብዙ ሰዎች ባለቁበት በቅርብ ጊዜ ውጊያ ወደፊት የገፋው ኤም 23 የተባለው የአማጽያን ቡድን ትልቁን ቦታ ይይዛል። የተባበሩት መንግስታት ድርጅት ሰባት ሚሊዮን ህዝብ እየተፈናቀለበትን የኮንጎ ውጊያ ካለማችን ግጭቶች በጣም የተራዘመ ውስብስብና ከባድ ሰብአዊ ቀውሶች ያስከተለ ይለዋል። ይህ ዶችበለ ዲደብሊው ነው። የልማት እርዳታዎችን ለመደገፍ ያለመ የተባበሩት መንግስታት ድርጅት ጉባኤ በሚቀጥለው ሳምንት ማድሪድ ስፔን ይካሄዳል። በስፔንዋ ደቡባዊ ከተማ ሴቪል ከፊታችን ሰኞ 23 ይቅርታ በስፔኗ ደቡባዊ ከተማ ሴቪል ከፊታችን ሰኔ 23 ቀን 2017 ዓ.ም አንስቶ እስከ ሰኔ 26 ድረስ በሚካሄደው በዚህ ጉባኤ ላይ ሰባ ርዕሳነ ብሔርና መራህያነ መንግስት ይካፈላሉ ተብሎ ይጠበቃል። ከመካከላቸው የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮ፣ የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ እና የኢኳዶሩ መሪ ዳንኤል ኖባዋ ይገኙበታል። ከመሪዎቹ በተጨማሪ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እና የዓለም ባንክ የበላይ ኃላፊ አጃይ ባንጋን ጨምሮ ከአራት ሺህ በላይ የንግዱ ማህበረሰብ፣ የሲቪክ ማህበራት እና የፋይናንስ ተቋማት ተወካዮችም ይገኛሉ ተብሏል። ጉባኤው የሚካሄደው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የልማት እርዳታዎችን በቀነሱበት እና በዓለማችን ድህነትን፣ ረሃብንና የአየር ንብረት ለውጥን ለመከላከል የሚደረገው ጥረት ወደኋላ በተጓተተበት ወቅት ላይ ነው። የአውሮፓ ህብረት አባል ሀገራት መሪዎች የዩክሬንን ወታደራዊ ፍላጎቶች ለማሟላት ተጨማሪ ጥረቶች እንዲደረጉ ጥሪ ያቀረቡ መሪዎቹ ዩክሬን ራሷን እንድትከላከል፣ ዜጎቿንና ግዛቷን በየቀኑ ከሚፈጸምባት የሩሲያ ጥቃት እንድትጠብቅ ለመርዳት ተጨማሪ የአየር መከላከያና ፀረ ድሮን ስርዓቶች እንዲሁም ሩቅ የሚመታ ጥይት ለዩክሬን ማቅረቡ አስፈላጊ ነው ብለዋል። በሌላ በኩል መሪዎቹ በሩሲያ ላይ የጣሉትን ማዕቀብ ለሚቀጥሉት ስድስት ወራትም ለማራዘምም ተስማምተዋል። የዩክሬን የመከላከያ ኢንዱስትሪ በፍጥነትና በርካሽ ዋጋ የጦር መሳሪያዎችንና ጥይቶችን ማምረት እንዲችል በማድረግ የዩክሬንን መከላከያ መደገፍ እንደሚገባም አሳስበዋል። የዩክሬኑ ፕሬዚዳንት ቮሎዶሚር ዜሌንስኪ በጉባኤው ላይ በቪዲዮ ተካፍለዋል። በወታደር ብዛት በሩሲያ የሚበለጠው የዩክሬን ጦር ሩሲያን ለማጥቃት በዋነኛነት በድሮኖች ላይ ነው የሚተማመነው። የሩሲያ ውጭ ጉዳይ ሚኒስቴር መስሪያ ቤት ዛሬ በሩሲያ የጀርመን አምባሳደርን ጠርቶ ማነጋገሩን መንግስታዊው ዜና አገልግሎት ሪያ አስታወቀ። በዜና አገልግሎቱ ዘገባ መሰረት የጀርመን አምባሳደር አሌክሳንደር ግራፍ ላምፕስዶርፍ የተጠሩት አንድ የሩሲያ መገናኛ ብዙኃን ከፍተኛ ኃላፊ የጀርመን ፖሊስ በርሊን የሚገኙ ቤተሰቦችን ፓስፖርት ወስዷል ሲሉ ከከሰሱ በኋላ ነው። በሩሲያ መገናኛ ብዙሀን ዘገባ መሰረት የቅርብ ጊዜ ውዝግብ መነሻ እኚሁ በርሊን የሚገኘው የሩሲያ የመገናኛ ብዙሀን ድርጅት ኃላፊ ሰርጌይ ቪኮትስቶቭ ጀርመን ከጀርመን እንዲወጡ መታዘዛቸው ነው። ሞስኮ ለዚህ የፖሊስ እርምጃ አጸፋውን እንደምትመልስ አስታውቃለች። የሩሲያ ውጭ ጉዳይ መስሪያ ቤት ቃል አቀባይ ትናንት በርሊን የፕሬስ ነፃነትንና የሚዲያን ብዝሃነት የማስጠበቅ ኃላፊነቷን አልተወጣችም ሲሉ ከሰው ነበረ። ጋዜጠኞች የጀርመን ውስጥ ወከባና ከሀገሪቱ እንዲወጡም ግፊት እየተደረገባቸው ነው በማለት ስታማርር ነበረ። ሞስኮ ቃል አቀባይዋ የጀርመን ባለስልጣናት የሩሲያ ጋዜጠኞች ከጀርመን እንዲወጡ የተቻላቸውን ሁሉ እያደረጉ ነው ሲሉ ከሰዋል። ሆኖም ኃላፊዋ በስም የጠቀሷቸው የጀርመን ባለስልጣናትም ሆነ ተቋማት የሉም። ሩሲያ በርካታ የምዕራባውያን ሀገራት መገናኛ ብዙሀን ከሩሲያ እንዳይዘግቡ አንዳንድ የምዕራባውያን ሀገራት ጋዜጠኞችም ሩሲያ ከመላ ኢትዮጵያ በህገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚሰደዱ ወጣቶችና ህጻናት ቁጥር በእጅጉ እየጨመረ መሆኑን የምዕራብ ጎንደር ዞን አስታወቀ። በዞኑ የሴቶች ሕጻናትና ማህበራዊ ጉዳይ መምሪያ እንዳለው በዚህ የስደት መስመር ከሀገር ከሚወጡት መካከል በተለይ ከትግራይ ክልል የሚመጡት ከፍተኛውን ቁጥር ይይዛሉ። ሚያንማር ውስጥ አሁንም በአጋቾች እንደተያዙ ነው የተባሉ አርባ ሁለት ኢትዮጵያውያን እጣ ፈንታ ለመታወቁን በሚያንማር የተጎጂ ወጣቶች ቤተሰቦች አስተባባሪ ልዱ ችበለ ተናገሩ። አስተባባሪዋ እንዳሉት ከአጋቾች ነፃ ከወጡ ኢትዮጵያውያን የመጨረሻዎቹ አርባ ዘጠኝ ዜጎች ሀገራቸው ገብተዋል። ሆኖም ከአጋቾቻቸው ካምፕ መውጣት ያልቻሉ አርባ ሁለት ኢትዮጵያውያን ግን አሁንም በአስቸጋሪ ሁኔታ ውስጥ እንደሚገኙ ገልጸዋል። የኮንጎ ዴሞክራሲያዊት ሪፐብሊክ እና ሩዋንዳ ዛሬ ዋሽንግተን ውስጥ የሰላም ስምምነት ይፈራረሙ። ጥፍ አድጓል ያሉት ገዢው ባንኩ ከውጭ ለሚገቡ እቃዎች ብቻ ከሶስት ወር በላይ ክፍያ መሸፈን እንደሚያስችለው መጠባበቂያ ክምችት እንዳለውም ተናግረዋል። ባንኩ በሚቀጥለው ሳምንት ከአለም አቀፉ የገንዘብ ተቋም እና ባንክ ዓለም ባንክ 750 ሚሊዮን የአሜሪካ ዶላር እንደሚለቀቅለትም ኃላፊው ዛሬ የተቋማቸውን የ11 ወራት የስራ አፈጻጸም በህዝብ ተወካዮች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሲያቀርቡ አስታውቀዋል። ብሔራዊ ባንክ የዋጋ ንረትን ከ10 በመቶ በታች ለማውረድ የያዘውን ውጥን እስኪያሳካ ድረስ ጥብቅ የገንዘብ ፖሊሲ መተግበሩን እንደሚቀጥልም ገልጸዋል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝሩን ልኮልናል። የብሔራዊ ባንክ ገዢ ማሞ ምህረቱ የሚመሩት ባንክ የውጭ ምንዛሬ መጠባበቂያ ክምችት የ235 በመቶ እድገት ማስመዝገቡን ጠቅሰዋል። ግኝቱ ባለፉት 11 ወራት በጥቅሉ ወደ 321 ቢሊዮን ዶላር ከፍ ስለማለቱም ገልጸዋል። በሶስት ተፈርቋል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ክምችት የሁለት ነጥብ ሰባት ወር የሸቀጦችና የአገልግሎት ገቢ ክፍያ ለመሸፈን የሚያስችል ደረጃ ላይ ደርሰዋል። የእቃዎች ብቻ ከወሰን አገልግሎትን አውጥተን ከሶስት ወር በላይ ነው። ግን ከሪፎርሙ በፊት ይሄ ከሁለት ሳምንት በታች ነበር። ስለ ኢትዮጵያ ኢኮኖሚ መሰረታዊ በሚባል መልኩ እየተረጋጋ እንደሆነ በግልጽ ማየት ይቻላል። ባንኩ የዋጋ ንረትን ለመቋቋም ሲባል በዚህ አመት ለመንግስት ምንም አይነት ቀጥታ ብድር አልሰጠም ያሉት አቶ ማሞ ባንኩ በእነዚህ ወራት አምስት መቶ ሰላሳ አንድ ቢሊዮን ብር ከገበያ መሰብሰቡንም አመልክተዋል። እንዲያም ሆኖ የዋጋ ንረቱ ከምግብና ምግብ ነክ ሸቀጦች ላይ ቅናሽ አላሳየም ብለዋል። የዋጋ ንረት አላማችን እስኪሳካ ድረስ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ ተከትሎ እንደሚሄድ ማረጋገጥ ይፈልጋሉ። የዋጋ ንረት እየቀነሰ ነው፣ ግን አሁንም ኑሮ ውድነት አሳሳቢ ችግር እንደሆነ በውል እንረዳለን። ኢትዮጵያ ውስጥ የውጭ ምንዛሪ አስተዳደር ለውጥን ተከትሎ የህጋዊና የትይዩ ገበያው ልዩነት አለመቀነሱ ይልቁንም የብር ዋጋ በከፍተኛ ሁኔታ መዳከም መስተዋሉን በተመለከተ ከቋሚ ኮሚቴው ጥያቄ የቀረበላቸው አቶ ማሞ ልዩነቱ መሠረታዊ በሆነ መልኩ ቀንሷል የሚል ምላሽ ሰጥተዋል። ሆኖም ይህ ሁኔታ በተወሰነ መልኩ መኖሩ የማይቀር ስለመሆኑም አብራርተዋል። በትይዩ ገበያውና በህጋዊ ገበያው መካከል ያለው ፕሪሚየም ከመቶ ፐርሰንት በላይ ነበር ከ11 ወር በፊት ይሄ መሰረታዊ በሚባል መልኩ ቀንሷል ለብዙ ጊዜ አንድ ወቅት ላይ አምስት ፐርሰንት አካባቢ ነበር አንዳንዴ አስር ይሆናል አንዳንዴ ደግሞ ከፍ ይላል ግን ከነበረበት መሰረታዊ በሚባል መልኩ ቀንሷል ብሔራዊ ባንክ በሚቀጥለው ሳምንት ከዓለም አቀፉ የገንዘብ ተቋምና ከዓለም ባንክ 750 ሚሊዮን በቀጣዩ ዓመት ደግሞ አንድ ቢሊዮን የአሜሪካን ዶላር እንደሚለቀቅለት በዚሁ መድረክ ላይ ተገልጿል። የባንኮች ብድር የመስጠት ገደብ ላይ የገንዘብ ኮሚቴው መስከረም ላይ ከተወያየ በኋላ ውሳኔ ይሰጥበታል ተብሎም ይጠበቃል። ብሔራዊ ባንክ በውጭ ምንዛሬ የተመለውጥ ምክንያት 10 ነጥብ 5 ቢሊዮን ብር ኪሳራ ደርሶበታል የሚለውን በተመለከተም ለቀረበላቸው ጥያቄ ኃላፊው ይህንን ማብራሪያ ሰጥተዋል የትርፍ መስሪያ ቤት አይደለም። የውጭ ምንዛሬ ሪፎርም ከመካሄዱ በፊት በብር ያለው ኢኩቫለንት ከውጭ ምንዛሬ ሪፎርም በፊትና ከውጭ ምንዛሬ በኋላ ያለው የብር መጠን የተለያየ ነው። በዚህ የተነሳ የ10 ነጥብ አምስት ቢሊዮን የሚል ልዩነት አለ። ይህ አክቹዋል የሆነ ኪሳራ ሳይሆን በዳግም ግምታ የመጣ እውን ያልሆነ ወይም ደግሞ አንሪያላይዝድ ሎስ ነው። ስለዚህ አበድሮ የከሰረው ነገርም የለም። ይሄ የገንዘብ መለያየት ካልሆነ በስተቀር የአካውንቲንግ ነገር ካልሆነ ውስጥ የከሰረው ነገር የለም የሚለውን መገንዘብ ያስፈልጋል። ወደፊትም እንደዚህ አይነት ጥያቄዎች ደግሞ ስለሚመጡ እንደ ሌሎች ማዕከላዊ ባንኮች ብሔራዊ ባንክ እንደነገሩ ሁኔታ አንዳንዴ ኪሰራ ሊያጋጥመው ይችላል። አንዳንዴ ደግሞ ከልክ በላይ ትርፍ ሊኖረ ይችላል። አንዳንዴ እየተሰረም የኢኮኖሚው ሊያረጋግጥ ይችላል። የኢትዮጵያ ብሔራዊ ባንክ በፋይናንስ ዘርፍ በቀጣዩ ዓመት ለግብርና፣ ለመኖሪያ ቤት፣ ለጥቃቅንና አነስተኛ ዘርፎች ትኩረት እንደሚሰጥ የውጭ ባንኮችን ለመሳብ እንደሚተጋ የግዴታ የግምጃ ቤት ግዥን እንደሚያስወግድም በዚሁ መድረክ ላይ አስታውቋል። ለዲ ደብልዩ ሰለሞን ሙጭ ነኝ ከአዲስ አበባም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ከሀገሪቱ ጠቅላይ ሚኒስትር ከዶክተር አብይ ጋር እንደሚወያዩ ገለጹ። በፕሪቶሪያ ስምምነት ጉዳይ በተፈናቃዮች እና በሌሎች አጀንዳዎች ዙሪያ ከጠቅላይ ሚኒስትር አብይ አህመድ ጋር እንደሚወያዩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገልጸዋል። ከዚህ በተጨማሪ የኢትዮጵያ ምርጫ ቦርድ በህወሀት ላይ ያስተላለፈውን ውሳኔ መልሶ ሊያጥነው እንደሚገባም ጀነራል ታደሰ ገልጸዋል። ሚሊዮን ኃይለስላሴ ከመቀለ ዝርዝሩ ልኮልናል። በትላንትና ሁለት ከተባበሩት መንግስታት ድርጅት የልማት ፕሮግራም ልኡካን እና ሌሎች አካላት ጋር የተወያዩት የትግራይ ጊዜ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ በተለይም በፕሪቶሪያ የተኩስ ማቆም ስምምነት የእስካሁን አፈጻጸም እና ቀጣይ አቅጣጫዎች ዙሪያ የተለያዩ ነጥቦች ማንሳታቸው የፕሬዚዳንት ጽሕፈት ቤት ያሰራጨው መረጃ ያመለክታል። ፕሬዚዳንት ታደሰ ወረደ በተለይም ተፈናቃዮች እንዲሁም የትግራይ ግዛት በመመለስ ዙሪያ በፌደራሉ መንግስት በኩል ክፍተቶች መኖራቸው ለተባበሩት መንግስታት ድርጅት ልኡካኑ ማስረዳታቸው ያነሳው መግለጫው በዚህና ሌሎች ጉዳይ ዙሪያ ከፌደራሉ መንግስት ጋር መነጋገር አስፈላጊ መሆኑ መግለጻቸውም አውስቷል። በትግራይ በኩል ወደ ጦርነት የመመለስ ፍላጎት የለም ያሉት ፕሬዚዳንቱ በተለይም ተፈናቃዮች በመመለስና በኃይል ተይዘው ያሉ የትግራይ ግዛቶች ያሏቸው አካባቢዎች ለማስመለስ ከኢትዮጵያው ጠቅላይ ሚኒስተር አብይ አህመድ ጋር እንደሚወያዩም ተገልጿል። ይህ በእንዲህ እንዲህ እንዳለ የኢትዮጵያ ምርጫ ቦርድ በህወሀት ላይ ያስተላለፈው ከፖለቲካ ፓርቲነት የመሰረዝ ብይን ፓርቲው የፕሪቶሪያ ውል ፈራሚ ከመሆኑ ጋር ተያይዞ ችግር እንዳይፈጠር ከፌዴራሉ መንግስት ጋር በሚደረግ ፖለቲካዊ ውይይት ችግሩ እንዲፈታ መስራት አስፈላጊ መሆኑ በፕሬዝዳንት ታደሰ ወረደ በኩል ተገልጿል። በዚህ የፕሬዝዳንቱ ሀሳብና ወቅታዊ ጉዳይ ዙሪያ አሲታቸው ለዶች በላይ የሰጡት የህግ ምሁርና የፖለቲካ ተንታኙ አቶ አውት ልጅ አለም በፌዴራል መንግስቱና በህዋት መካከል በግልጽ እየታዩ ያሉ ልዩነቶች የበርካቶች ስጋት ሆነው እንዳለ ያነሳሉ። ይህ ሁኔታ ለመቀየር የፕሪቶሪያ ውል ፈራሚ አካላት ቀጣይ ውይይት ማድረግ አለባቸው ሲሉ ምሁሩ ሀሳባቸው ይሰጣሉ። በህዋትና በፌዴራሉ መንግስት አሁን የሚያገናኝ ብቸኛው ገመድ የፕሪቶሪያ ውል ነው ማለት ነው። ዓለም አቀፍ ውል ኖርማሊ እንደ ብሔራዊ እንደ ብሔራዊ ውል ፍርድ ቤት ወስደህ ምናምን የምትፈጽመው አይነት አይደለም። ስለዚህ ፕራክቲካል የሚሆነው ወደ ተጨባጭ ነገር የሚመጣው በውይይት ነው። ውይይት የግድ ነው ማለት በውይይት ካልፈታኸው ወደ ሌላ አይነት ግጭት ነው የሚወስድ። ከዚህ በተጨማሪ ወታደራዊ መፍትሄ በምንም አይነት መልኩ ምርጫ ውስጥ መግባት የለበትም ሲሉም አቶ አውት ልጃልም ጨምረው ይገልጻሉ። በዚህም ይሁን በዛም ይሁን በሌላም እንትንም ይሁን አሁን የአቅም የጡንቻ የምናምን ጉዳይ እንኳ አይደለም ታሰብ ያለበት ስነ ዘላቂ ሰላም ነው። የጦርነት ስጋት አለ። በኢትዮጵያና በኤርትራ በዋት እና በፌደራሉ መንግስት ያለው ዝምድናም የሻከረ ነው። ኦቬስሊ ወደ ጦርነት ያመራል ባንልም የሻከረ ነገር አለ። እነዚህ ስጋቶች አሉ። አሁንም ግን ምንድን ነው? በጠረጴዛ የማይፈታ ሆኖ አይደለም ነው። አሁን ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ የቀድሞ ተዋጊዎች ወደ ሰላማዊ ኑሮ በመመለስ ሂደት ላይ ክፍተቶች እንዳሉ በሂደቱ ለሚያልፉ የቀድሞ ተዋጊዎች የማቋቋሚያ ድጋፍ እየተደረገ እንዳልሆነ ለተባበሩት መንግስታት ድርጅት የልማት ፕሮግራም ልዑክ መግለጻቸው እንዲሁም ለሂደቱ ማስፈጸሚያ ተብሎ በተለያዩ ሀገራትና ተቋማት የተገባው ቃል እንዲፈጸም ጥሪ ማቅረባቸው ተገልጿል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቅርቡ ከተቃዋሚ የፖለቲካ ፓርቲዎች ጋር በነበራቸው ውይይት ተፈናቃዮች ለመመለስ መንግስታቸው ዝግጁ መሆኑ ተናግረው ነበር። በሌላ በኩል በትግራይ ህገ መንግስታዊ ጥሰቶች እየታዩ ናቸው በማለትም መክሰሳቸው ይታወሳል። ለዲደብሊው ዘገባ ሚሊዮን ኃይለስላሴ፣ መቀለ። በአመት አስራ አንድ ሺህ ያህል ሰዎች በህገወጥ ወጥ መልኩ ከኢትዮጵያ እንደሚወጡ ተገለጸ። ከፍተኛውን ቁጥር የሚይዙት ደግሞ ከትግራይና ከደቡብ ክልል የሚወጡ ወጣቶች እንደሆኑ ተገልጿል። መምሪያ የህጻናት መብትና ደህንነት ማስጠበቅ ቡድን መሪ አቶ አበበ ሲሳይ ዛሬ ለዶቼ ቬለ በስልክ እንደተናገሩት ከመላ ሀገሪቱ በሕገወጥ መንገድ በመተማ ዮሐንስ በኩል ወደ ሱዳን የሚመጡ ወጣቶችና ህፃናት ቁጥር በከፍተኛ ሁኔታ ጨምሯል። በአመት እስከ 11 ሺ ወጣቶች በዚህ መስመር እንደሚወጡ የጠቆሙት አቶ አበበ በዚህ መንገድ ከሀገር ለመውጣት ከሚመጡት መካከል ከደቡብ እና ከትግራይ ክልሎች የሚመጡት ከፍተኛውን ቁጥር ይይዛሉ ብለዋል። በተለይ በዚህ ሁለት አመት ከፍተኛ ቁጥር ያላቸው ሰዎቻቸውን ሀብትና ንብረት አሽተው ያው፣ እስከ አንድ ነጥብ ሁለት ሚሊዮን አካባቢ እየከፈሉ ብዙ ወጣቶች ወጥተዋል ኝ በተለይ ከደቡብ ክልል ወላይታ ከሶማሌ የኦሮሚያ ክልል አለ። በአመቱ ደምስ እስከ አስራ አንድ ሺህ ምናምን አካባቢ የሚሆን ይወጣል። በአማራ ክልል ላይ የዚህ የወሎ አካባቢ የተነሱ ይመጣሉ። አሁን አሁን በተለይ በዚህ ሁለት አመት ደግሞ ከፍተኛ ቁጥር ያለው ወጣት የሚሰደደው ከትግራይ ነው። በተለይ በሁለት ሺ አስራ ሰባት ቁጥር የትግራይ ተወላጆች ናቸው። ባለፉት ሶስት ዓመታት ስልሳ ሁለት የሚደርሱ ህገ ወጥ አዘዋዋሪዎች በፍርድ ቤት የስራት ቅጣት እንደተወሰነባቸው ቡድን መሪው ገልጸዋል። አንዳንድ የአማራ ክልል ነዋሪዎች ያለውን ወቅታዊ የክልሉ የጸጥታ ሁኔታ ምክንያት በማድረግ በሴቶችና ህጻናት ላይ የሚደርሰው ጥቃት በአንዳንድ አካባቢዎች መጨመሩን አመልክተዋል። በተለይ የህጻናት ጋብቻ በሚያስፈራ ሁኔታ ማደጉን ነው የሚናገሩት። እንደዘንድሮ እኔ ታሪክ ነው ምትል የዘጠኛ አመት የአስራ አንድ አመት የአስራ ሁለት አመት ህጻና ቃደገፍ ነው ጋብቻ ሰርግ ነው በየቦታው በቃ ያው ተማሪዎች ናቸው። የእድሜው ጉዳይ ከፍተኛ ችግር አይመስለኝ። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የህጻናት መብትና ድህንነት ማስጠበቅ ዳይሬክተር አቶ አሻግሬ ዘውዴ ህገወጥ ዝውውርን ጨምሮ የህፃናት ጥቃቶች በአንዳንድ አካባቢዎች መኖራቸውን ተናግረዋል። በተለይ ያለ እድሜ ጋብቻ ቀደም ሲል የነበረ ቢሆንም አሁን ከፍ እያለ መምጣቱን ነው የተናገሩት። በህጻናት ላይ እንግዲህ የሚፈጸሙ የተለያዩ አይነት የነርት ጥሰቶች አሉ ህጻናት ላይም ጥቃት ጋር የተያያዘ ሊሆን ይችላል። እንደ ክልል አራት መቶ አምስት መቶ በላይ ዛሬ ያለ ዕድሜ ጋብቻ እንደዛ እንደተፈጸመባቸው ሪፖርቶች የሚያሳዩ ነገሮች አሉ። ለህገወጥ ዝውውር ሁለት ገፊ ምክንያቶች መኖራቸውን ደግሞ በመቅደላ አምባይ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህር አቶ ሰለሞን እሸቱ ይናገራሉ። ምንድን ናቸው ገፊ ሁኔታዎቹ ብለን ስናይ አንደኛው ሰላም የተረጋጋ የህይወት መስመር አለመኖር ነው። ሰላም ከሌለ ምንም ቢኖርህ ምንም ባይኖርህ መኖር ስለሚከብድ ነው። ሁለተኛው ግን የኢኮኖሚ ችግር ነው። ትልቁ ኬዝ አሁን የኑሮ ውድነት እንደምታውቀው ነው። ሌላኛው እርስ በርስ መደጋገፍ የሚባለው የተባበረው የጉረቤት ኑሮ የሚባለው ከአንድ ቤት ከአንድ ቤት መደጋገፍ መተዳደር የሚባለው ይህ ሴጠፍተዋልኝ ሳቢ ምክንያት የምንላቸው ከሀገር ውስጥ የሌሉ የተሻሉ ክፍያዎች ከሀገር ውስጥ የሌሉ የተሻሉ የኑሮ ስታንዳርዶች ያሉበት ሁኔታዎች እንዳሉ የሚሰማ ወሬ ስላለ ያንን በመናፈጥ የሚሄዱ ሰዎች አሉ ነው። የአማራ ክልል ሴቶች ሕጻናትና ማህበራዊ ጉዳይ ቢሮ የህጻናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሪ እንደገለጹልን እየታዩ ያሉ የህጻናት መብት ጥሰቶችን ሕገወጥ ዝውውሮችን እና ሌሎችንም ጥቃቶች ለመከላከል ቢሯቸው ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራ ነው ብለዋል። ለዶቸቤሌ ዘገባ አለምነው መኮንን። በኢትዮጵያ በሙሉ አቅጣጫ ስራ ላይ መዋሉ ከተነገረ አንድ ዓመት ሊሞላው ጥቂት ጊዜ የቀሩት የኢኮኖሚ ማሻሻያ ውጤት ፈተና ማስከተሉን የምጣኔ ባለሙያዎች ይገልጻሉ። መንግስት በፊናው የዋጋ ንረትን መቆጣጠር የሚያስችል ተስፋ መታየቱን እና የዋጋ ግሽበቱ በመቶኛ እየቀነሰ ስለመምጣቱ ያስረዳል። የአዲስ አበባ ወኪላችን ስዩም ጌቱ ዘገባ አዘጋጅቷል። ላለፉት ጥቂት ዓመታት ሲካሄድ የነበረው የኢትዮጵያ የኢኮኖሚ ማሻሻያ ስራ ባለፈው ዓመት ሐምሌ ወር በሰፊው ወደ ትግበራ ከገባበት ጊዜ ጀምሮ የውጭ ምንዛሬን ከጥብቅ የመንግስት ቁጥጥርና ውሳኔ በማውጣት ለነፃ ገበያ መተውን ጨምሮ የካፒታል ገበያን እስከ ማስጀመር ደርሷል። በዚህን ወቅትም በተለይም ከውጭ ምንዛሪ አኳያ የብር የመግዛት አቅም የበለጠ ተዳክሞ ተስተውሏል። ማሻሻያውን ተከትሎ በእቅዱ የተያዙ ግቦች ተሳክተው ይሆን በሚል የተጠየቁት የኢኮኖሚ ባለሙያው አቶ ዘመዴን ንጋቱ ወደ ምክር ቤት ፎርሙ ሁለተኛው ፓርት ላይ ነው ያለው፣ እና እኔ ብዙ ጊዜ እንደዚህ ያሉ ጥያቄ ስታይ ብቻውን አናየውም። በሷ በምናየው ጊዜ ለሀገር ይጠቅማል የሚል አስተሳሰብ ያለኝ